በሀገራችን ኢትዮጵያ የአየር ንብረት ለውጥን የሚቋቋም ኢኮኖሚ ከመገንባት አኳያ የአረንጓዴ አሻራ ከፍተኛ ሚና እየተጫወተ እንደሚገኝ የደቡብ ምዕራብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሰባ ምንጭነት የተጀመረው የአረንጓዴ አሻራን እንደ ሀገር ከ40 ቢሊዮን በላይ እንደ ክልል ደግሞ በባለፉት ስድስት ዓመታት ከ13 ቢሊዮን በላይ በማሳካት የአካባቢ ገጽታና ስነ ምህዳር የተቀየረ መሆኑን የቢሮ ኃላፊው ተናግሯል። እስካሁን በመጣንበት ሂደት ውስጥ እንደ ሀገር ከ40 ቢሊዮን በላይ ችግኝ በመትከል የአረንጓዴ አሻራ ስራችንን ለትውልድ በማኖር ላይ እንገኛለን። ይህ እንደ ሀገር እንደጠበቀ ሆኖ ባለፉት ስድስት ዓመታት በክልላችን ከ1.3 ቢሊዮን በላይ የሚሆን ዘርፈ ብዙ ጠቀሜታ ያላቸው የደን የጥምር ደን የፍራፍሬና ሌሎችም እጽዋቶችን በመትከል የአካባቢያችንና የክልላችንን ስነ ምህዳር በመቀየር ላይ እንገኛለን። በዚህም በዘንድሮ 2017 የበልግ አረንጓዴ አሻራ መርሃ ግብር እንደ ክልል እስከ 399 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሚተከሉ አቶ ማስረሻ ገልጸው መትከል ብቻ ሳይሆን የማንከባከቡ ጉዳይ ትኩረት ሊሰጠው ይገባል ብሏል። በዚህ በበልግ የአረንጓዴ አሻራ መርሃ ግብር ማኖሪያ ፕሮግራም ላይ አምና ላይ ከ48 ሚሊዮን በላይ የሚሆን ችግኝ ተክለናል። በዚህም ከ8000 ሄክታር በላይ የሚሆን አሻራ አኑረናል። ዘንድሮ ላይ በጥቅሉ እንደ ክልል ከ399 ሚሊዮን በላይ የሚሆን ችግኝ እንተክላለን። የቤን ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በበኩላቸው በዞኑ በዘንድሮ የአረንጓዴ አሻራ መርሐ ግብር ከ81 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሚተከሉ ተናግሯል። ከ81 ሚሊዮን ከሚበልጠው ችግኝ ውስጥ 23.9 ሚሊዮን የሚሆነው በዚህ የበልግ የአረንጓዴ አሻራ መርሐ ግብር ወቅት የሚተከሉ፣ ቀጥሎ ደግሞ 109 ሚሊዮን ችግኝ በአንድ ጀንበር የሚተከል ይሆናል። ቀጥሎ ደግሞ በሚቀጥሉ ክረምት ወራቶች ውስጥ ከ42 ሚሊዮን የሚበልጡ ችግኞች ይተከላሉ። የሰሜን ቤንቺ ወረዳ ዋና አስተዳዳሪ አቶ ስንታዊ በፍቃዱ ችግኝ ተከላው በመንግስት የወል መሬትና በግለሰቦች ጓሮ ላይ ዘላቂ በሆነ መንገድ የሚቀጥል እንደሆነም አስረድቷል ችግኝ ተከላው አይነት አለው። የችግኙ ቋሚ ብቻ ሳይሆን በአተክልት በጓሮ አትክልትም፣ ሙዝ ሁሉም ነገር በመንግስት ወል መሬትም፣ በግለሰቦች ጓሮም ቀጣይ ዘላቂ ዘለቀታ ባለው መንገድ የሚተከል ስለሆነ ዛሬ ይፋ የሚደረገው የዚህ ይፋ ከተደረገው በኋላ በዛሬው ቀን ብቻ የሚቆይ አይደለም። የቤንሸኮ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ መስፍን ጉብላም በአየር ንብረት ላይ ተጽዕኖ እንዳይፈጠርና ይህን ሊቋቋም የሚችሉትን በመለየት የአፈርና ውሃ ጥበቃ ስራዎች ሲሰራ መቆየቱን ተናግሯል። አየር ንብረት ለውጡ ተጽዕኖ እንዳይፈጠር ያንን ሊቋቋም የሚችሉ ክሮፖችን እየለየን አሺዳማ መሬትን ሪዚስት ላድርጎ የሚችል ክሮፖሽን እየተጠቀም ነው። የአፈር ጥበቃ ስራውን እየሰራን ዘላቂ ለውጥ እዚ ሀገር ላይ እዚህ አካባቢ ላይ ዞን ላይ እዚህ ወረዳ ላይ እዚህ ቀበሌ ላይ ስራ በባለፉት አመታት የተተከሉ ዘርፈ ብዙ ጠቀሜታ ያላቸው የአረንጓዴ አሻራ መርሃ ግብር ችግኞች ውጤታማ መሆናቸውን ኃላፊው ገልጸው የጽድቀት መጠናቸው ከ87 በመቶ በላይ መድረሱን አስረድቷል። ክልላዊ የአረንጓዴ አሻራ መርሃ ግብር በሃይማኖት አባቶች ምርቃት የተጀመረ ሲሆን የክልል የዞንና የወረዳ ከፍተኛ የስራ ኃላፊዎች፣ አርሶ አደሮች፣ ተማሪዎች እንዲሁም የፖሊስ ሰራዊቶችና የተለያዩ ባለድርሻ አካላት ተሳትፈዋል።